ቤተሰብ እንግዲህ ይህን የምስሉ ስሉ ልኝ አውጥቼዋለሁኝ በጣም የሚያምር ኬክ ነው። አሁን ደግሞ ቆርሰን እናየዋለን ማለት ነው። ይህንን ጠቀማለሁ ማለት ነው። ተለይ ክሬም አድርግበታለሁኝ። አሁን እንግዲህ እስቲ ቆርሰን እኒው ኬካችንን ማለት ነው እና ውድ ቤተሰቦቼ ሁላችሁ እንግዲህ ኬካችንን ቁርሰዋለን። ቪዲዮን እስከ መጨረሻው ይጠቅማችኋል ሼር አድርጎ በሌላ አስተላ ምገናኝ፣ ሰላማችሁ ብዙት ይበል። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ እኛንም በያለንበት ሰላምና ፍቅር አንድነት ለሁላችን ያድለን። ይሄን የአማራ ኬክ እንግዲህ ሼር ላይክ አድርጎ አበረታቱ ከወደዳችሁት ቪዲዮንስው ጨረሻ ያዩት በሌላ እስከምንገናኝ ሰላማችሁ ብዙ ጊዜ ወዳችኋለሁ ሰላም ሁኑልኝ ማለት ነው እና ምርጥ ኬክ ነው ማለት ነው ፍርፍር ያለ ነው ቻው ሰላም ሁኑልኝ አመሰግናለሁ ሁላችሁንም በሌላ እስከምንገናኝ ሰላም ሰላምና ፍቅር ከሁላችን ጋር ይሆን ቻው ውድ ቻናሌ የቤተሰቦች እንዴት ናችሁ? እኔ ጋ ሁሉ ሰላም ሁሉ መልካም ነው። ውድ ቻናሌ የቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ። ውድ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። በቪዲዮ ከጠፋው ቆይቻለሁ። ቪዲዮ ከለቀኩኝ እንግዲህ ሁላችሁንም ሰላም ብያለሁ። ሼር ላይክ እያደረጋችሁ አበረታቱ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቶኝ ውድ ቤተሰቦች የዛሬ ደግሞ የእርጥብ ኬክ አሰራር ነው እየላቸው የመጣሁት። ለኬክ የሚያስፈልጉኝን እዚ ጋ አስቀምጫለሁኝ። እዚ ጋ ሶስት እንቁላል ተጠቅሚያለው። እዚህ ጋ ቤኪንግ ፓውደር፣ እዚ ጋ ደግሞ ሊክ ቤት ተጠቅሚያለው። እዚ ጋ ወተት። ኬክ በብዙ አይነት ይሰራል። በወተት መስራት ትችላላችሁ፣ በዘባዴ መስራት ትችላላችሁ። በ ወተት በእንትናዲብ ቦደራ በዛ መስራት ትችላላችሁ። እዚህ ጋር ዘይት አዘጋጅቻለሁኝ። እንግዲህ የሚያስፈልገኝ በዚ እየለካው ነው ስኳር አዘጋጅቻለሁኝ። ውድ ቤተሰቦች እንግዲህ አሁን ወደ ስራው ነው የምንሄድ። ውስጥ መጨረሻው ተከታተሉኝ። ሻር ላይክ እያረጋችሁ አበረታቱኝ። ከሻና ሌድ ሲሆነች ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ የምለቀው ቪዲዮ ወደ እናንተ እንዲደርስ ቤተሰቦቼ አ ካሜራን ቢያላውዶች እዚሁን እንቁላዴን እዚያ እንግዲህ እንቁላዴን አፍርቼ ሦስት እንቁላል ተጠቅሚያለሁ እንቁላዴ ታለው በአንድ እንግዲህ የቻ ስኳር ግማሽ ተጠቅሚያለሁ ስኳሩን አስገባለሁ ብለህ ነው

እሺ ቤተሰብ ተፈልሽ ያለው ደግሞ ዱቄት አንድ በዚህ ተጠቀም ያለው ማለት ነው። ማለት እኔ በትንሹ ሳህን ስለምሰራ ነው። ከዛ መጨመርም ትችላላችሁ። እኔ በትንሹ ሳህን ስለምሰራ እንትኑ የኬክ መስሪያ ራሱ እንትኑ አድርግ። ያው ስለተበላሸብኝ በዚህ ነው እንትን የምለው ማለት ነው። በደንብ መመታት አለበት። የማሽኑ ቢሆን ችግር የለውም።

ይኸውላችሁ ቤተሰብ እንግዲህ እንደዚህ አድርጌ መጥቼዋለሁኝ። አሁን እንትን ያድርጌ ወደ ሰንዬ ላድርጌ ወደ ፍሮም ለማስገባው ማለት ነው። ይኸውላችሁ ወደ ቤተሰቦች እንግዲህ ሰርቻለሁ ኬኬን አሁን እንግዲህ ወደ ፍሮም ላስገባ ነው። እዚህ ጋዜይትና ትንሽ ዱቄት ከላይ ንስሽበታለሁ፣ ሰንያው እንዳይዝብን አሁን እንግዲህ ውስጥ ላስገባው ነው ማለት ነው። እና ሁላችሁም ቤተሰብ አበረታቱኝ ሼር አድርጎ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ አበረታቱኝ። ኮመንት የምጽፉ አስተያየታችሁን የምትገልጹልኝ፣ በርቺ የምትሉኝ በጣም ነው የማመሰግነው እናንተን። በርቱልኝ። እናንተ ስታበረታቱኝ እኔ ደግሞ የተለያየ ምግቦች እያስጎመጣለሁኝ። ሼር አትርሱ። እስከ እርሳቸውን እንበረታታ እና ውድ ቤተሰቦች እንግዲህ ዛሬ ኬክ አሰራር ይህን ይመስላል። በብዙ አይነት ኬክ መስራት ይቻላል። በብዙ አይነት ሲሰራ ዛሬ ዝም ብዬ ለመክሰስ ነው የሰራሁት ማለት ነው። አሁን እንግዲህ ውድ ቤተሰቦቼ ሲበስል እንገናኝ ማለት ነው። አሁን ለአስር ደቂቃ ፍሮም ውስጥ አስገባዋለሁኝ ከዛ ሲበስል እንገናኛለን። ቻው ወዳቸዋለሁኝ።